ሳምሪክችን ተከታታዮች እንደት ናችሁ? ደህና ናችሁ ወይ? ዛሬ የሽንብራ ባያ ዛ ልንሰራ ነው። ይሄኛው ይሄኛው ዱቤ ነው በኢትዮጵያ የሚባለው የምናቀው ማለት ነው። ሽምብራ ሆኖ ዱቤ ይ ተለቅ ያለው ማለት ይሄኛው ማለት ይሄኛው ነው። ነክሬው አድሬ ነው እንዲበስልልኝ ማለት ነው። ይው ይሄ አጥቤው ነክሬው ሊያደርጉት አሁን ቀቅለዋለሁ ማለት ነው። አሁን አበስለዋለሁ። ሲበስል ደግሞ እንገናኝ ማለት ነው። ውድ የሳምር ኪችን ተከታታዮች ይኸው ይሄ በሰለልን ማለት ነው። ይኸው እንደዚህ ሆነ በሰለ ማለት ነው። አሁን ምን እናደርገዋለን? ወደ መፍጫ ማለት ነው ስ ከዛ እንፈጨዋለን። በደንብ መፈጨት አለበት። ቤተሰቦች ይሄ በደንብ እንደዚህ እንዲሆን ሽንብራ በደንብ አብስሉት። በደንብ መብሰል አለበት ማለት ነው። ከዛ አሁን እንደዚህ ሆኗል። ፈጨ ነው በደንብ ማለት ነው። በደንብ መፈጨት አለበት እንደዚህ። ከዛ ምን እናደርጋለን ለምን ይወዳል። ከእዛ ጫው አሁን ይሄ ትሄኝ የሚባለው የሰሊጡ ማለት ነው። የሰሊጡ ያው ይሄኛው ማለት ነው የሻይ ኩባያ ማለት ነው። ሰው እንደ ብዛታችሁ ነው። ከዛ እንፈጫዋለን እንደዚህ ሆነልን የለ ከዛ እንደዚህ ሆነ ማለት ነው እን ከዛ ምን እናደርጋለን? ቀዝቃዛ ውሃ፣ ቀዝቃዛ ማለት ነው። በጣም ትንሽ እንዳይቀጥልብን ማለት ነው። ከዛ ደግሞ ጨረስን ማለት ነው። እንደዚህ ሆነ ማለት ነው። እዩት፣ እንደዚህ ያለን ከማቅረባችሁ በፊት ትንሽ ፍሪጅ ውስጥ ሊቆይ ጥሩ ነው። ለምን ያዚ ያረገዋል ማለት ነው። ያው አሁን እንደዚህ አድርገን ዲዛይን እንፈጥርበታለን ማለት ነው። ከዛ እንደዚህ ያረግን እንደዚህ ያረግን ዲዛይን ማለት ነው። ለአይን እንዲስብ ነው። ሌላ ምንም እንትን የለውም። ከዛ እንደዚህ ካደረግን በኋላ ኮሞን ትንሽ በርበሬ እያደረጋችሁ የተለያየ ዲዛይን፣ ይሄኛው እንደዚህ አድርገን። እንደዚህ ከዛ እንደዚህ አርገን ይሄኛው ታራርገን ከዛ ምን እናረጋለን? እዚህ ጋር ቆል ዘይት ኦሊቭ ኦይል ማለት ነው። እንደዚህ ያረጋል ፓሲሊ እንደዚህ አድርገን ከዛ ከዱቤው እራሱ ማስ አስቀርታችሁ እንደዚህ እላዩ ላይ እዚህ ጋር ማድረግ ትችላላችሁ። እኔ ስላላስቀርብ ነው፣ እንደዛ ማድረግ ይቻላል። ይኸው እንደዚህ ሆኖ ቀርቦልናል። እንደዚህ ሆኖልናል ማለት ነው። ሞክሩት፣ ትወዱታላችሁ። በቂጣ በዳቦ አርጋችሁ ማቅረብ፣ ከተለያየ ነገር ጋር ማቅረብ ለጤናም ለሁሉም ቆንጆ ነው። በጣም ነው የሚጣፍጠው ደግሞ ሞክሩት። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ትከታተሉኝ። ስለምትከታተሉኝ አመሰግናለሁ። ሰላማችሁ ይብዛችሁ።